የአዲስ ምዕራፍ ሰዓታችን ላይ ደርሰናል። የዛሬውን ባለታሪክ አይተን እንመለስ።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

እባካችሁ ልጅትን ለሰው ልስጥ እና ፈልጉልኝ ምናምን ትላቸኋል። እሷ ማለት ነው አያቴ አሉ። በስምንት አመት ያስወጥተው ወሰዱኝ። ከዚያ እሱ የሁለት ልጆች አባት ነው፣ አንድ ሴትና የአንድ ወንድ እና እነሱን እያሳደኩኝ ልብስ ምሳጥብ፣ የልጆችን ማለት ነው ካልሲ አጥባለሁ፣ ወጥ እንድሰራ ሙያ እንድንለማመድ እነሱ እያበረታታችኝ ሴትዮዋ

ኢቨን በዓላት እራሱ ሲኖር ማንኛውም ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል። አውደ አመት ምናምን ሲመጣ እኔ ደግሞ ሴትዮ ከምትለብሰው ልብስ ትቀድና ጣጣጣፋ ተነጥ የነበርኩ እንትን ብላ በመኪና እንኳን አይሰፋም፣ እቤት ነበር በመርፌ ተሰፋው ነበር። እሱን ለብሼ እሄዳለሁ። ጫማም እቶ ወርቁ እየወደቀ ልጆች ተጠቅሞ የጨረሱትን እሱን ስጎትት ምን ስል የበዓልም እንደዚያው

እየተማርኩኝ እያለ የሆነ የደረጃ ተሸላሚ ሆንኩኝ። እስከ ስምንት ደ እስከ ስምንተኛ ክፍል በኋላ የሆነ ስራ ስራው እያያዘኝ ትምህርቱም እየያዘኝ እየከበደ ሲመጣ ስራዬን ሙሉ አልተኛም ነበር ያረሳት ነበር።

ከዛ ዩኒቨርሲቲ እንትን አስራ ሁለት ያ ክፍል ጨረስኩኝ። አስራ ሁለትም ያው 392 አመጣው ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደኩኝ። ዲፓርትመንት መረጥ በፋርማሲ ስገባ በቃ እነሱ ራሱ ማበረታታስ ጀመሩ አይዞሽ። ኢቭን ደብተር እስክሪብቶም የሀንዳውትም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

ውስጥ ላይ የሆነ ሰው ሲተኩስ ከውጭ ላይ ይቀባበላሉ። ከዛ አረ ምንድን ነው በዚህ ውጡ፣ በዚህ ወረዱ፣ እንዲህ ጎንበስ በሉ፣ እንትን ተኙ፣ ተንበልበሉ ምናምን ይሉናል። ከዛ ልክ እና እየተኛን እየተሳብን፣ እንደባብ እየተሳብን እየሄርን እያለ መጨረሻ ላይ እዚህ ጋር ግቡ፣ በቃ እናምለጥ እናምለጥ እንደዚህ ያለን ሰዎች፣ ለካ ውስጥም ውጭ የሚተኩሱ የነበሩት እነሱ ናራው። አይ ውጭ ላይ ስንል ምንም እንትን የትጥቅ ልብስ አለበሱ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

ስንገባ ምንድን ነው ኖርማል ወታደር ነበር። ግን እኔ ምን እዚያው ላይ እየቀየሩን ምንሳት እንደቀየሩ አላየናቸውም። ከዛ እየሄድን እየሄድን እያለ ጫካ ስንጀምር መኪናውን ከዚህ በኋላ መኪና መግባት አይችልም፣ ውረዱ። በእግራችን ዱብ ዱብ እያለ ነው የምንሄዳለን። ልክ በእግራችን እየሄድን እያለ እንትን አይናቸው ብቻ እንድትታይ ሌላቸውን ሸፈኑና ጸጉራቸውን ገለጡት።

ያኔ ኬፕ ነገር ነበር የለበሱ። ፀጉራቸው እንትን ሲሉት እንዲህ እንደርሱ ቀጥ ቀጥ ያለ ነው። እንሄዳለን፣ እንሄዳለን፣ እንሄዳለን መንገዱ አያልቅም። ስድስት ሰዓት ፈጀብን። መድረስ አይቀርም ስንደርስ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

እና ዳቦ ሲሰጡ እንደ ዳቦ ነው። እንደ ንሽ ንስ እያሉ ነው እንደዚህ የሚወረውሩልን ማለት ነው። አይጠጉንም ሁሉ ከዚያ እየወረወሩልን እያነሳን እንበላለን። ሆዳ ይርበናል። የምንጠጣው ውሃ ስነጣ ደግሞ በለበስ ነው፣ ልብስ እየዘፈዘፍ ነው። ምንጭ ነገር እናገኛለን። ወራጇ ዝም ብሎ ቆሻሻ የተ እንትን የተገደበ ነገር እናገኛለን። እሱን ልብሳችንን እንዘፈዝፍና እንዲ ለመጥለቅም ስለሚቀፍ

ልብሳችን ዘፈዝፍና ልብሳችን እየጨመቅን ነበር። እንደዚህ ያንጠፈጠፍን ነበር። ልብሳችን እየመጠጥን ነው። መንጠጣ አመት ከ6 ወር ከሞላ በኋላ በቃ ስራችንን እንጀምር ይለዋል አንደኛው ማለት ነው። ስራችንን እንጀምር፣ ፕሮሰሱ አልቋል። ያቀርነው ጊዜም እስከዚህ ነበር።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

ገት በላይ ደግሞ እንትን በምንድን ነው ጭንቅላቴ ና ሁለት ሲመታኝ፣ የኛው ተከፈተ ጭንቅላቴ ማለት ነው። እንደዚህ እንደዚህ አድርገዋል ማለት ነው። ሌላስ ምን ይሻላል? ከዛ የሆነ ሚንትን የሚልም ነገር አለ ቢላ ማለት ነው። በሱ ይፈቀፍቀዋል፣ ይተቀፍቀዋል፣ ፀጉሬን ማለት ነው። ሲፈቀፍቅ ሲፈቀፍቅ እየደማ ነበረ።

በዚህ የሚተለትላሉ እንደምላጭ አይነት ነገር ይዘዋል። ይህ ሁሉ ትልትል ነው። ይህን ማህጸኔ ከተጨቀጨቀ በኋላ ምንም አላስታውስም። ሜት ትጣል ምንሆን ግን ምንድን ነው በስድስተኛ ቀን ቀና ብይን ስስል ምንም ነገር የለም። ከጎኔም ሬሳ አለ ከጎኔም ልጅ ተሬ ትላለች። በቃ ከእሷ የተሻልኩ ስለሆንኩ የለበስኩትን አረቄን ልብሴ ሙልጭ አርጌ አውልቄ እንትን አሰርኩት ተንትኑ ጋር አጣብቂያ ስሬ እየጎተትኩ

ያ ማለት ምንድነው ነው እኔ ሙሉ አካል ስላለኝ ነው። ያንስ አድርጌ ነበር እየጎተትኩ እየተላቀስ ርያል በቃ አርቃንሽን ሆነሽ በጣም ነው የሚያሳዝነው። ቁምጣ ነበረች ቁምጣ ይሄን ያላስ ያላስለብሰኝ ያለው ቁስሉ ማለት ነው እንዲህ ክፍቱን አድርጌ ልብሴን ግን ሙሉ ቃኔ ለሷ ለበስኳት የለበስኳት አንድ ቀሚስ ነበር እና በቁምጣና ቁምጣ ከስር ለብሼ ነበር የለበስኳት ልብስ በቁምጣዬ መከለ ማሰር አልቻልኩም። አውልቄ ሁሉ ሞክሬያለሁ ሙሉ ደም ማለት ነው ከዚያ

አምሳ አምሳ ብር አምሳ አምሳ ብር የሚል ሰናገኝ ከሱ ላይ አምሳ በግ ከፍሎ ልክ አንድ ዝም ብሎ ጥቁር በጥቁር አይነት ነገር ነው። እሷን አለበሰኝና በቃ ሌን ዲዥሽ ሊል ብሎ ዩኒቨርሲቲ ዙ ሲሄድ ቀጥታ ዳይሬክተሩ ቢሮ ነው የገባሁት። ከዚህ ቀጥታ ዳይሬክተሩ ቢሮ ስገባ ምንድን ነው ሙሉ ነገሩን አየ ካየ በኋላ ሕክምና ውስጥ እንደገባ ማህፀን እንዲታሸግ

አንገት በላይ ያለው ም እንዲታሸግ፣ ተደረገልኝ። አሳሸገኝ እያለ እያለ በቃ ሳለችኝ ማለት ቁስሉም ሊድን አልቻለም። እነሱም ከአቅማቸው በላይ ሆነ። እኔ አማራጭ ምንድነው? ዩኒቨርሲቲው ትምህርት ቤቱ ፊት ለፊት መለመን ጀመርኩኝ።

ሄደ ኢንፌክሽንን ፈጥሯል መሰለ ያው፣ ብዙ ቀን ስለቆየው ስድስት ቀን ማለት ቀላል አይደለም። ያን እየቆራረጡ እያወጡ እያስተካከሉ እያጠቡ ሲሉ መጨረሻ ልብም የልብም ኬዝ እንዳለብኝ የታወቀ እዚያ ነው። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። ከዚያ አዲስ አበባ ሲጠሉኝ ምንድን ነው ወደ የት ሊሄድ በቃ ህይወት ምስቅልቅል እንዳለብኝ እብዶንኩኝ፣ አበርኩኝ

ከጊዮርጊስ ወደ ማርያም ያርኩኝ፣ የማርያም ቀን ነው ሊሄድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩ እየተከተልኩ እዛ ስል ቅድስት ማርያም ይላል። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለች እና ብር ተሰጠኛል። የአምሳ ብር አምሳ ብር ተሰጠች። በኋላ ምን ፈልገሽ ነው ምናምን አይዞሽ፣ ምናምን አለችኝ። እኔ ኮሌጅ ተማሪ ነኝ እና በዚህ ነው በዚህ ረብሻ ምክንያት ነው እንደዚህ የተፈጠረው። እንዴት ላርግ፣ የት ልሄድ ብለሽ አልኳል። የት ልሄድ ብለሽ ስላል

አይ እንደዚህ ማ ከሆነ ከኒል እንትን ጤና ጣቢያ እንወሰደሽ ብሎ ጤና ጣቢያ ሲሄድ የምጥማርሽ የሰጡሽ እስኪሻ ደግሞ ተወለደ። ከተወለደ በኋላ በጣም እራበኝ። በቃ ምኑን ላያጥበው መጠቦ ሳጣ ሲርበኝ ማዘር ትሬዛ ጋር መጣውኝ። ምን ላድርግ አልኳት። በቃ ጨለመብኝ። እባክሽ አስገብኝ ስላት ከጎንሽ አለን

ብላ መድኃኒቶቹንም ያንዳንዱ የህክምና ክትትሎችን እያደረጉልኝ ውስጥ ላይ ከነሱ አቅም በላይ የሆነውን ሪፈራል ተጻፈልኝ። በረንዳ ላይ የነበርኩት ወደቤት ቤት እየተቀየረ ሰው ቤት ማደር ጀመርኩ። እያልኩኝ እያልኩ በነሱ ጥረት በነሱ ጥንካሬ በማዘርት ትሬዛ ማለት ነው፣ ለልጁም ሆነ ለእኔ ህክምና ወጪዎችን እያንዳንዱ አንዱ እየሸፈነች እሷ እንደናት ሆና እየመከረችኝ፣ እያጽናናችኝ፣ እንባይን እያበሰችኝ ነበር። አንድ እሷ ናት።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

ይሄው፣ እነዚህን ነው መድኃኒት እየወሰድኩ ያለ፣ በቃ እነዚህ የሚዋጥ መድኃኒት አለኝ፣ መርፌ አለኝ። ይህን ነገር ነው እየወሰድኩ ያለው እና ይህንን መድኃኒት ስወስድ ደግሞ ለኔ የሆነ ማለት ምግብ ያስፈልገኛል። ምበላው ምጠጣው የለም፣ መታየት ነው ደረቅ ኮቸሮ ነው። አሁን ቅድም ደውም ሳዘጋጅ ነበረ። ኮቸሮ እዚህ ዚህ አለኝ፣ ዘዝፌ ነው

ሌላውን ግን እየለመንኩ ነው። ውጭ ላይ ማለት ነው። የሆነ ነገር ሆነ። የልጃውን ወደ ሶስት ወር አለፈ፣ ሰው እንድንኮታጠበ ማለት ነው። መታጠቢያ ሳፋ የለም፣ ብቻ ቃላት የለኝም። በ የድረሱ ለኝ ምን፣ አንድ ወደ ፊትስ ምን አይነት ህይወት ነው የሚኖረው? ምንድን ነው የማደርገው? ነት ለመናገር በጣም እየራበኝ ነው። በቃ ራበኛል።

ሰን የኤሌክትሪክ እቃዎች ኤዲሰን አምፖሎች ማከፋፈያዎች ብሬከሮች ሽቦዎች ኤዲሰን ስታቢላይዘሮችን ከተለያዩ የኤሌክትሪክ መደብሮች ያገኟቸዋል። ኤዲሰን ታላቅ ስም የቡርቱካንን ታሪክ ነበር አይተን እየተመለስ ነው። ከዚህ ቀደም ብዙ አይነት እንደዚህ አይነት ታሪኮች ተሰርተዋል። ግን ይሄ እውነት ከኢትዮጵያዊነት የወጣ ፍጹም።

ኢትዮጵያ ውስጥ ይሄ ነገር ያጋጥማል ወይ ብለን እንድናስብ ራሳችንን እንድንጠይቅ የት ነው ያለ ነው የቱ ጋር ደርሰናል ብለን ያየንበትም ታሪክ ነው። ብርቱካን በጣም ተስፋ የነበራት ለአላማዋ ታግላ እዚህ ጋር የደረሰች ጎበዝ፣ ጠንካራ ወጣት ተማሪ ነበረች። ከዛ በኋላ ግን የመጣባት ነገር የሚያሳዝን ነው። የመጣባትን ነገር መቋቋም ባልቻለችበት ሁኔታ ላይ ደግሞ ተጨማሪ ነገር ወደ ህይወቷ መጣ። ያም ልጇ ነው። እና ለልጇ ብርቱካን ምን ብላ ይሆን ታሪኳን የምትነግረው ብዬ

ሳስብ ነበር። በጣም የሚያስጨንቅና የሚረብሽም ጭምር ነው። የእሷም ህይወት ተበላሸ ስንል እንደገና ደግሞ ህፃን ልጅ ወደዚህ አምጥታለች። የዛ ህፃን ልጅ ተስፋ ውስጥ ምንድን ነው ነገስ? የሚመለስለት መልስ ምንድን ነው? ይሄ ልጅስ እንዴት አድርጎ ነው አድጎ ሀገርን የሚረከበው ብለን እንድንጠይቅ የሚያደርገንም ይመስለኛል። የብርቱካን ታሪክ በጣም ብዙ ሴቶች ላይ ያጋጥማል፣ ግን ደግሞ ይሄኛው የሚዘገንንና ለመስማትም ለጆሮም ለማየትም የሚቀፈው ነው ያገኝ

ያው ሰው ስትሆኝ ትፈተኛለሽ። አንዳንዴ የፈተናም አይነት አለው፣ እንዴት ያለሽ በቃ በእርግጥ ላስች ላይ አይሰጥም ይባላል፣ ግን ደግሞ አንዳንዴ ከመቻል በላይ የሚሆኑ ፈተናዎች አሉና እንደ ኢትዮጵያ እንደ ሀገር ደግሞ ስታስቡ እንደዚህ አይነት ሁኔታ የሚደረግበት ማህበረሰብ ውስጥ ነው እንደ ያለ ነው። በምን አይነት ሁኔታ ነው ህይወታችን እየመራን ያለ ነው የሚለው ራሱ ሌላ ጥያቄ ነውና በጣም ከባድ ነው። የብርቱካን ቪዲዮን ቁጭ እየሳየው እውነት ለመናገር አንደበት የለኝ

ከአእምሮ በላይ ነው። እጅግ በጣም የሚሰቀጥጥና የሚዘገንን ከመሆኑ ብዛት የተነሳ ጭራሽ እንደውም ፊልም ነው እንዴ? አክቲንግ ነው እንዴ? የሚያስብል ሁላ። ምክንያቱም ብዙ ሆረር ፊልሞች እንሰማለን፣ ግን የእውነት እውነት እውነት መሬት ላይ የወረደ እንደዚህ በዚህ ልክ የሚሰማ ነውር ሁላ አለ ወይስ እስከ ማለትም ድረስ አለና፣ ቡርቱካን እንግዲህ ስቱዲዮ ውስጥ ትገኛለች አብረን ቆመን

በጣም ቆንጆ ከደረሳችሁ እራሱ እንደሚያምር፣ ያው ዩኒቨርሲቲ ስትኬድ ሁላችንም የምናስበው ነገር አለ አይደለ? ቤተሰብ ጋር ያለው ደስታ አለ፣ ስትሄጂ የምትዘጋጁ ዝግጅት አለ። ከሄድሽ በኋላ ደግሞ ያው ቤተሰብ ነው ገንዘብ የሚልከው

የምፈልገው ያን ጊዜ እንዴት አሳለፍሽ ስትሄጅ ስንዴት ነበረ? ሴድ ሶስት መቶ ብር ነው የተሰጠኝ። ያ ማለት ያ ሶስት መቶ ብር የሆነ ቦታ ላይ ትላቃ ሊመንት አደለም አድርሶ የሚመልሰኝ ነው አመት ሙሉ የሚዘልቅ ማለት ነው። ጓደኞቹ በብሌን በደኞቹ በመኪና እየተመላለሱ በዓላትን ሲውሉ፣ እኔ ግን ለአንድ አመት ተውሎ ሶስት መቶ ብር ነው ካልበር የተደረገው የተሰጠኝ ነበር። ስንት ነበር? ትራንስፖርት መቶ አምሳ ብር ነበር ሄጃው

እንደ ሴት ደግሞ ለሴት የሚያስፈልግ ነገር አለ፣ የምንቀባው አለ፣ የተፈጥሮ ጉዳይ አለ። ለዚህ ለዚህ ሁሉ ነገር ገንዘብ ያስፈልጋል። በምን ነበረ? ጓደኞች የተሻለ ህይወት ነበር። እንትን የሚሉ የባላባት ልጆች አሉ። እነሱ ነበረ የሻር እያደረጉ እያዋጡ ነገሮችን የሚሸፍኑ ኢቨን ሞዴስ እራሱ ይገዙልኝ ነበሩ ጓደኞቻ፣ ነበር ከጎን ያሉት ማለት ነው። እሺ፣ ከዛ በኋላ ያ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነሽ ነው

ይሄ ነገር ያጋጠመሽ እንዴት ነበር? እስቲ ጊዜውን አስታውሽ ማለት በጣም ነው የሚከብድ። ሶስት ሰዓት ላይ ልክ ከላይ በረ ሶስት ሰዓት ዘጋብኝ መመለስ አልፈልግ እንዴ ወጣሁኝ፣ ወጣሁኝ እና የሆነ የሚሮሯጥ ይሮሯጣሉ ማለት ነው ሰዎቹ ስንሄድ፣ በቃራ እንደዚህ ተኩሶ የተነሳ ማለም ትሄዳላችሁ፣ በቃ በዚህ ሂዱ፣ በዚህ እና እንትን በሉ፣ እዚያ ጋር ግቡ ምናምን ሲሉን

እኛ በሰዓቱ ተኛን ተቆርቁ ነው የመሰለን። እኛ እንደዚህ ለማትረፍ ነው ብለን ተንደርድረን እራሳቸው መኪና ገባል። የእነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና አዎ፣ ከፍት ነው ከኋላ። አንድ አመት ከስድስት ወር ነው እዚያ የቆየ ነው ጫካ ውስጥ ምንም ነገር ሳይፈጠር። አመት ከስድስት ወር ምን ነበር የሚሏችሁ ትጥቅነው ልንቀየራችን ነው ትታጠቃላችሁ፣ አለበለዚያ ያሰብነዋል፣ እሱን እንሰራለን አብረን ምን ይሆናል እያሉ። የት ነበር ስምታድሩት? እዚህ ውጭ ላይ ነው።

ብዙ ጊዜ ዛፍ ነበር። እንዴት ተከልሌ ተነመለ ነበር እዛ በምትሆኑበት ጊዜ፣ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንን እንዴት ነበር የምታሳልፉት? የምን ምን ንጽህና መጠበቅ ነው። ስናክ ነበር ምንሎ ከአንድ አመት ከስድስት ወር በኋላ ምንድን ነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን። እርቃናችን እናወልቀው

ልብሳችን ካወለቁ በኋላ ሰልፋ ሲያዙ እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደ መበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድና አማራጭ የለበስኩትን ልብስ አውልቄ እሷ ነገሮቿን አስሬ

በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ ለሁሉም ለቀን ጎዳ ስደት ነው። ምንድን ነው ማድረግስ የምችለው በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የሚለኝስ ማንኛውም ሰው ነው? በቃ እንደው እንደዚህ መጨረሻ ላይ ምንድነው የምጎዳና ተዳዳሪን የሆንኩት?

አንዳንድ ታሪኮች ለመስማትም በጣም እጅግ በጣም ይከብዳሉ። እኛ ጋር ይሆናሉ ይፈጠራሉ ብለን እንጠብቃቸው አይደሉ ሴትም ሆኖ ለመስማት ይከብዳል፣ ሰውም ሆኖ ለመስማት እንደዚህ አይነት ታሪክ ይከብዳል። ያው ከመሞት መኖር ይሻላል ይባል የለ። እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ዛሬ ላይ ሲያደርስሽ ምክንያት የለውም ማለት አንችልም። በፈጣሪ ስራ ማንገባም ግን፣ በጣም ጠንካራ ነሽ።

እኔ በዚህ ሁሉ ችግር ውስጥ ያየሁት ያንቺን የመንፈስ ጥንካሬ ነው። አሁን ላይ ልጅ አለሽ፣ ልጅሽን ስታየው ምን ይሰማሻል? ይከፋኛል። በጣም ምክንያቱም እሱ ባይኖር ይህን ያለ እንትን አለልም ነበር ማለት ነው። ልጅ ስትይሽ ከባድ ነው ለልጅ ስትይ እያልሽ የሆነ ትታሰሪያለሽ። ልጅ ልጅ ነው እንጂ እራሴ አትይም። በቃ ምን አለበት ወይ ጤነኛ ልጅ በሰጠ ይነሩ ካልሆነ ደግሞ እኔም በሽተኛ ልጁ በሽተኛ እንዴት ነው የማደርገው?

እንደዚህ ከሆነሽ፣ እሺ ማን ወይ? ያሳደጉሽ ቤተሰቦችሽ በጠፋሽበት ከዚያ ሁሉ ይሄ ሁሉ ነገር ሲሆን ይሄን ሁሉ ታሪክ ያውቃሉ ያውቃሉ፣ ግን አልቀበልም ያለ። አሁን ላይ ጤናሽ እንዴት ነው? ሕክምና በጣም ያስፈልገኛል። ከሕክምናም በላይ የምክር አገልግሎት ያስፈልገኛል። ነገ ብርቱካን ምን ብታገኝ ትመኛለች? እኔ አሁን የምፈልግ አንድ በጤንነቴን የሚከታተለኝና

በቃ ትምህርቴን መማር የምፈልገው ወደፊት በቃ የተሻለ ህይወት መኖር እፈልጋለሁ። ልጅን በጎን አይኑን እያየው እየተጫወት አብሬ እንደ እናት፣ እንዳባት፣ እንደት እንደወንድም ከጎን የሆኑልኝ ሱማር ወይ ጣፈት እንዳያገኙ የተሻለ ህይወት እንድደርስ ነው የምፈልገው። ዛሬ ወደ አዲስ ምዕራፍ የሚያሸጋግሩሽን ስጦታዎች እኛ እናበረክትልሻለን። እንግዲህ ብርቱካን በጣም

ብቻሽን በከባድ ሁኔታ ልጅሽን እያሳደግሽ ነው የምትገኙ። በመሰረታዊነት በመጀመሪያ የሚያስፈልግሽ ደግሞ የቤት ግራይ ድጋፍ ነው። የቤት ቴሌቪዥን ይህንን ስለሚያምን ደግሞ የአንድ አመት ያለምንም ሀሳብ ከልጅሽ ጋር ሆነሽ ራስሽን እስክትሽ እስክትቋቋሚ ድረስ የአንድ አመት የቤት ግራይ ሸፍንልሻል። ሌላው እንግዲህ እኔም በጣም ተርቤያለሁ። ልጄንም ለማጥባት ደግሞ መብላት አለብኝ። ካልበለው ደግሞ

ወተት የለም ጡት ይሄ ብለሻል እውነት ነው እናት ስንሆን ደግሞ ደሞ የበላ ነው ሁሉ ደግሞ ወደ ልጃችን ነውና መብላት ራስን መጠበቅ ራብ መጥፎ ነው ይባላል እውነት መጥፎ ነው በጣም ስለዚህ የስድስት ወር አስቤዛ ደግሞ ኢቢኤስ ይሸፈንልሻል ከቤት ኪራይና ከአስቤዛ በተጨማሪ ደግሞ የልብስ ማጠቢያ ማሽን ኢቢኤስ ቴሌቪዥን ያበረክትልሻል

በጣም ትምህርትሽን ትወጃለሽ መማር ትፈልጊያለሽ መለወጥ ትፈልጊያለሽ። ባላሰብሽው ባልጠበቅሽው ሁኔታ ከትምህርትሽ ገበታ ወደ ኋላ ቀርተሻል። ያኔት ኮሌጅ ደግሞ በመረጥሹ በፋርማሲ ሊሆን ይችላል፣ በነርሲንግ፣ እንዲሁም ደግሞ በላብራቶሪ ቴክኒሽያንነት ሁለት ቅርንጫፎች አሉ። ከሁለቱ በአንዱ ቅርንጫፍ መርጠሽ ትምህርትሽን እንድትከታተይ ትምህርት ቤት ወጭሽን ሙሉ በሙሉ ይሸፍንልሻል።

እኛም ህልምሽ ተሳክቶ ስትመረቅ ደግሞ ለመምጣት ያውቃል። ሌላው ደግሞ የሰው ልጅ ሁሉንም ነገር ለማድረግ ጤናው ነው ቅድሚያው ነገር እና ብርቱካን የልብ ኬዝም አለባት። እንዲሁም ልጇም እንደዚሁ ሕክምና ያስፈልገዋል። ከምንም ነገር በላይ ደግሞ የሳይኮሎጂ ባለሙያዎች እንደዚሁ የሚያዩ ይኖራሉ እና የሕክምና ድጋፍ ያስፈልጋታል፣ በተለያየ አይነት መንገድ የልብም እንደዚሁ የሳይኮሎጂም የልጇም ጤናም ጭምር ማለት ነው እና በዚህ ላይ ደግሞ

ድጋፋችሁ እንድታደርጉ እንላለን እኛ። እንዲሁም ደግሞ ሀገር ውስጥም ከሀገር ውጭም ያላችሁ መልካም ደጋግ ኢትዮጵያውያን ይህን ፕሮግራም የምትከታተሉ እንግዲህ መቼም ዝም እንደማትሉ ፍጹም እምነታችን ነው። ከብርቱካን ጎንነን የምትሉ በዚህ አድራሻዋ ልታገኟት ትችላላችሁ። በቃ ሙሉ ነገር ላደረጋችሁልኝ

እገዛ ላደረጋችሁልኝ ሁሉ ነገር ከልብ አመሰገናለሁ አመሰግናለሁ ኤቢኤስ ቴሌቪዥንም እድሜ ጤና ይስጥልን በጣም ነው የማመሰግነው ወዳችኋለሁ አከብራችኋለሁ እና ገነገ ወደ ደግሞ የእኔ ህይወት ተሳክቶ የኔ መጥቼ እናንተ መጥቼ እዚህ ውስጥ የማስደስትበት ቀን ይናፍቀኛል ደግሞም አደርገዋለሁ እናምናለን እኛ የአዲስ ምራብ ሰዓታችን ይህን ይመስል ነበረ እሑድም በቤስ ይቀጥላል መልካም ጊዜ